አሰላሙ አለይኩም ወራህመቱላ ወበረካቱ። የተከበራችሁና የተወደዳችሁ ሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ኑሎ በያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። ይህ እለተሰኞ ወደ እናንተ የሚደርሰው ሀሩን መረጃ ሰዓታችን ነው። በዚህ የመረጃ ሰዓታችን እለታዊ መረጃዎችን ከሀገር ውስጥና ከባህርማዶ ወደ እናንተ የምናደርስ ይሆናል። መረጃዎችን አጠናክሮ በማቅረቡ በኩል ከማል ኖርዬ አብሬያችኋለሁ። አብራችሁ ይቆየም ቀደም መረጃችን የሚሆነው ታሪካዊ የሙስሊሙ ማህበረሰብ ቅርስ በውድቅት ሌሊት በፀጥታ ኃይሎች መፍረሱ ተገለጸ። አዲስ አበባ የካ ክፍለ ከተማ ከ119 ዓመት በላይ ያስቆጠረውና በቅርስነት የተመዘገበው ታሪካዊ የወል መሐመድ መኖሪያ ቤት በውድቅት ሌሊት መፍረሱን የክፍለ ከተማው መጅሊስ ለሀሩን ሚዲያ ገልጿል። ከሌሊቱ 9 ሰዓት ተኩል ጀምሮ የሰላምና ፀጥታ አካላት ቤት ውስጥ የሚገኙ ሰዎችን በማስወጣት ቅርሱን ማፍረሳቸው ነው የተገለጸው። የባህልና ቱሪዝም ሚኒስቴር ከዚህ ቀደም በሰጠው መግለጫም ታሪካዊ ለእርሶ እንደማይፈርስና ለጎብኚዎች ክፍት እንደሚሆን እንዲሁም እድሳት እንደሚደረግለት እና ቅርስነቱን ጠብቆ እንደሚዘልቅ መግለጹ የሚታወስ ነው። በአዲስ አበባ የተባረክ መስጅድ አጥርን ጨምሮ የወሌ መሀመድ ቅርስ በጸጥታ አካላት በውድቅት ሌሊት ሲፈርስ ይህ ለሁለተኛ ጊዜ መሆኑ ነው የተጠቆመው። የካ ክፍለ ከተማ መጅሊስ ከሀሩን ሚዲያ ጋር ባደረገው ቅጣት ድረስ ምንም አይነት ምላሽ አለማግኘታቸውንም ነው ለሀሩን ሚዲያ የገለጹት። በጎንደር ከተማ ለሚገኘው ሀጅ አህመድን መስጅድ መልሶ ግንባታ 14 ሚሊዮን ብር ቃል መገባቱ ተገለጸ። ጎንደር ከተማ ሚያዚያ 14 2014 በተፈጠረው የሙስሊሞች ጥቃት በሳት ተቃጥሎ የነበረው የሐጂ አሕመድን መስጅድ አላህ ፈቅዶ ጥቅምት 11/2018 ዓ.ም ወደ ግንባታ መግባቱ ነው የተገለጸው። አሁን የመሰረት ስራው አልቆም፣ ቀጣይ ስራውን ለማስቀጠል የመጀመሪያ ዙር የገቢ ማሰባሰቢያ ቴሌቶን በትናንትናው ዕለት በጎንደር ከተማ በሚገኘው በታላቀው ጃምኤል ኸቢር መስጅድ ቅጥር ግቢ ውስጥ ተከናውኗል። በቴሌቶኑም ለሐጂ አህመድን መስጂድ መልሶ ግንባታ 10 ሚሊዮን ብር ለመሰብሰብ ታቅዶ የነበረ ቢሆንም 14 ሚሊዮን ብር በላይ ቃል መገባቱን ነው ከስፍራው ለሀሩን ሚዲያ ያደረሰው መረጃ የሚያሳየው። የነበረው መርሃ ግብርም እጅግ አስደሳች እና አስደማሚ በርካታ ሙስሊም ማህበረሰብ የተሳተፈበትም ከተጠበቀው በላይም እንደነበር ከስፍራ የደረሰን መረጃ ያሳያል። በመርሃ ግብሩ ላይም ታላላቅ የጎንደር ከተማ ዑለማዎች፣ ኡስታዞች፣ የመጅሊስ አመራሮች፣ ጥሪ የተደረገላቸው እንግዶችን ጨምሮ በርካታ የጎንደርና አካባቢዋ ሙስሊሞች መገኘታቸው ተገልጿዋል ጎንደር ከተማ የሚገኘው ሀጅ አህመድን መስጅድ ሚያዝያ 18 2014 ዓ.ም ሸሂድ ለሆኑ ወንድሞች እንደ ማስታወሻ የሚሰየም መስጅድ መሆኑን የግንባታ አስተባባሪ ኮሚቴው ለሀሩን ሚዲያ ገልጿል። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መደበኛ ጉባኤውን አካሄደም። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አንደኛ የስራ አመት አንደኛ መደበኛ ጉባኤውን በትላንትና እለት በሐዋሳ ከተማ አካሂዷል። በጉባኤው ላይም የ2017 ዓመተ ልደት የስራ አፈጻጸምና የ2018 ዓመተ ልደት የስራ እቅድ ቀርቦም ውይይት ተደርጎበታል። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ አብዱሽኩር አብድል ቃድር በጉባኤው ላይ ለየት የሚያደርገው በህዝብ የተመረጠ መጅሊስ የመጀመሪያ ጉባኤውን ማድረጉ ነው ማለታቸው ተገልጿል። ክለውም በዚህ ጉባኤ ላይ ቀጣይ ለምንሰራቸው ስራዎች ግብአት የምናገኝበት መድረክ ነው ያለው ሲሆን በቅርበው ሪፖርት ላይ ምክር ቤቱ አባላት ሀሳብ እና አስተያየታቸውን በመስጠት ሰፊ ውይይት እንዳደረጉበትም ነው የተገለጸው። ጉባኤው ላይ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ አብዱ ሽኩር አብደልቃድርን ጨምሮ በፌዴራል መጅሊስ ተወካይ ሽኩር ቃሲም የክልል መጅሊስ ስራ አስፈጻሚዎች እንዲሁም የሰላሳ ስምንቱ ወረዳ የመጅሊስ ሰብሳቢዎችና የሀገር ሽማግሌዎች የዳዋ አሚሮች ተገኝተዋልም ሲል የደቡብ ስቱዲዮ ባልደረባችን ባልደረባችን አብድልመጂድ አህመድ ያደረሰን ዘገባ ያሳያል። በተለያዩ ዘርፎች ትልቅ አስተዋጽኦ ላበረከቱ ሴቶች ሽልማት ተበረከተላቸው። ሩፋይዳ ወርድ የመጀመሪያ ዙር ሽልማቱን ነው በትላንትና ዕለት ያካሄደው። ሩፋይዳ የሴቶች ፋውንዴሽን ያዘጋጀው የሩፋይዳ ዋርድ ትላንት ኅዳር 14 2018 ዓ.ም ዕለት በአዲስ አበባ የተከናወነ ሲሆን ለሙስሊም ማህበረሰብ ጠቃሚ ሚና ለተጫወቱ ጠንካራ ሴት የሚሰጠው ሽልማት ሁለት ጋዜጠኞችና በሌሎች ሙያዎች ላይ ጉልህ አሻራ አበርክተዋል ላላቸው ንስቶች ሽልማት አበርክቷል። ከተሸላሚዎች መካከልም በሚንበር ቲቪ ጋዜጠኛዋ ሶፊያ ጀዋር ና በተለያዩ ዓለም አቀፍ ሚዲያዎች ና በሀገር ውስጥ ሚዲያዎች ትልልቅ ስራዎችን እየሰራቸው የምትገኘው ጋዜጠኛ ሙኒራ አብድል መናን ተሽላሚ ጋዜጠኞች መካከል ናቸው። በቱርክ አናዶሎ ኤጀንሲ በኒውዮርክ ታይምስ ና ሌሎችም በዓለም አቀፍ መገናኛ ብዙሀን የሰራቸው ሙኒራ አብዱል መናን በትላንትናው እለት የውቅና ሽልማት ከሩፋይዳ ተበርክቶላታል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበን ጨምሮም ምክያማ ሚዮ አዲስ መሐመድ ሙሲና አልዮ ዶክተር ኤፍራህ ወዚር ሐናን ማህሙድ ሀያት ሀወል መታደል የሚየና በተመሳሳይ የሩፋይዳ የመጀመሪያው ዙር የሴቶች ሽልማት የተበረከተላቸው ሴቶች ሆነዋል። ሩፋይዳ ዋርድ ስያሜውን ያገኘው በኢስላም ታሪክ ውስጥ በነርስነት ሙያና በሶሻል ወርክ ፈርቀዳጅ በመባል የምትጠራ ሩፋይዳ ኢስላሚያ መሆኑ የተገለጸ ሲሆን በመዲና ከተማ እስልምናን በቀዳሚነት ከተቀበሉ ሴቶች ውስጥ የምትጠቀሰው ሩፋይዳ በሀይበር ዘመቻ ወቅት በነቢዩ መሐመድ ሰለላሁ አለይሂ ወሰለም ጋር ቁስለኞችን ለማካ ለማከም የተጓዙ ነርሶ ለማሰልጠን ስሟ በታሪክ ይወሳል። ከኢትዮጵያ ውጭ በየዓመቱ ባህሬን ዩኒቨርሲቲ የሚገኘው የአይርላንድ ሮያል ኮሌጅ ሰርጅን ለአንድ ተማሪ ሕክምና ዘርፍ የከበረ በሚባለው ሩፋይዳ አልስላሚያ ሽልማት እንደሚሰጥም ነው የተገለጸው። አመራርነት ማለት ኃላፊነት ብቻ አይደለም፣ የኡማውን አደራ መወጣት ያስፈልጋል ሲሉም በአቃቂ ቃሊቲ ክፍለ ከተማ የወረዳ ስድስት እስልምና ጉዳዮች ምክር ቤት ሰብሳቢ ሼክ መሐመድ ሱሩር ሐጂ ተናገሩ። በአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት የወረዳ ስድስት እስልምና ጉዳዮች ምክር ቤት የዕውቅና የምስጋና መርሃ ግብር በትላንትናው ዕለት ተካሂዷል። መድረኩ በቁርአን የተከፈተ ሲሆን የወረዳው መጅሊስ ዋና ሰብሳቢ ሼክ መሐመድ ሱሩር የመክፈቻ ንግግር አድርገዋል። በንግግራቸውም አመራርነት የኡማው አማና በመሆኑ አማናችንን ለመወጣት መትጋት ይኖርብናል ሲሉም ተናግረዋል። አመራርነትና ሚናው በኢስላም በሚል ርዕስ ደግሞ በኡስታዝ አብድልዋሲ ሻህነስሩ ሰፊ ማብራሪያ የተሰጠ ሲሆን የወረዳው መጅሊስ ምክትል ሰብሳቢ ወንድም ሙጅብ አብድ ሽኩር ላለፉት ሶስት ዓመታት በመጅሊሱ የተሰሩ ስራዎችን አስመልክቶ ሰፊ ማብራሪያ አቅርቧል። በምርሃ ግብሩ ላይም የአቃቂ ቃሌቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ኡስታዝ ኢብራሂምን ጨምሮ የወረዳው መጅሊስ አመራሮች፣ የመንግስት የስራ ኃላፊዎች፣ ጥሪ የተረገላቸው እንግዶች የተገኙ ሲሆን የወረዳው መጅሊስ በተለያየ መልኩ አስተዋጽኦ ለነበራቸው ተቋማትና ግለሰቦች የሰርቲፊኬት ሽልማት በመስጠት ምርሃ ተጠናቋል የሀሩን ሚዲያ ተባባሪ አዘጋጅ ሆነው ባልደረባችን አህመድ አሊ አህመድ በደሴ ከተማ ታስሮ እስካሁን አልተፈታም ህዳር 92018 ዓ ልት ከሰዓት አካባቢ በደሴ ከተማ የታሰረው የሀሩን ሚዲያ ተባባሪ አዘጋጅ ኢንጂነር አህመድ አሊ አህመድ እስካሁን ከስራ አልተለቀቀም ኢንጂነር አህመድ አሊ አህመድ ህዳር 92018 ዓ ልት ከታሰረ በኋላ በደሴ ከተማ አምስተኛ ፖሊስ ጣቢያ እንደሚገኝ የተጠቆመ ሲሆን እስካሁን ፍርድ ቤት አለመቅረቡ ነው የታወቀው። ከዚህ በተጨማሪም ስልኩን በመቀማትም በስልኩ ላይ የተለያዩ ፍተሻዎችን በማድረግ በባልደረባችን አህመድ ላይ የተፈጸሙ እንደሚገኙም ነው የተገለጸው። አህመድ አሊ አህመድ የታሰረበት ምክንያት እስካሁን በውል ያልተገለጸ ሲሆን የደሴ ከተማ ስልምና ጉዳዮች ምክር ቤት ለሃሩን ሚዲያ እንደገለጸው አህመድ አሊ አህመድን ጉዳይ በተመለከተ ከደሴ ከተማ የጸጥታ አመራሮች እንዲሁም ከከተማው የመንግስት መዋቅር የሚመለከታቸው አካላት ጋር ንግግር ማድረጉን ገልጾ አጣርተን እንፈተዋለን የሚል ምላሽ ብቻ እንደተሰጠው ነው የገለጸው። ኢንጂነር አህመድ ሊ አህመድ ከ2014 ዓመተ ልደት ጀምሮ በተለይ በሰሜን ኢትዮጵያ በነበረው ጦርነት ዑለማዎችን በመደገፍ በመዘየር እንዲሁም ጀዛከላ ፕሮግራምን በሰሜኑ ኢትዮጵያ ሀገራችን ክፍል በተለይ በወሎና በአፋር አካባቢ ተዘዋውሮ በመስራት አጠቃላይ በወሎ የሚሰሩ ስራዎችን ከሃሩን ሚዲያ ጋር በመተባበር የሚያዘጋጅ ባልደረባችን እንደሆነ ይታወቃል። ሸገር ከተማ መጅሊስ የወቅፍ መርሃ ግብር አስጀመረ። ሸገር ከተማ እስልምና ጉዳዮች ምክር ቤት ህዳር 13 2018 ዓመተ ልደት በኦሮሚያ ባህል ማዕከል አዳራሽ አንደኛ መደበኛ ከፍተኛ ጉባኤ ያካሄደ ሲሆን በዚህ ዕለትም ለዋና መስሪያ ቤቱ የሚሆን ህንፃ ግዥ የሚውል እንዲሁም በተለያዩ ስላማዊ ተቋማት ማጠናከሪያ የሚሆን የ150 ሚሊዮን ብር የወቅፍ ፕሮጀክት መርሃ ግብር በይፋ አስጀምሯል። የወቅፍ ፕሮጀክቱ ዋነኛ ዓላማም በሸገር ሲቲ ስላማዊ ተቋማትን ከኢኮኖሚ ጥገኝነት በማላቀቅ ራሳቸውን እንዲችሉ ለማድረግ ያለ መሆኑን ነው የከተማዋ መጅሊስ ምክር ቤት ዋና ሰብሳቢ ዶክተር አማን ጉዴታ የገለጹት። በርሃ ግብሩ ላይም የፌዴራል መጅሊሱ ፕሬዚዳንት ሼህ ሀጅ እብራሂም ቱፋ ተገኝተው ባደረጉት ንግግር የሸገር ከተማ መጅሊስ የጀመረው ወቅፍ ፕሮጀክት ሁሉም ሙስሊም በመሳተፍ በማስተባበር ከጎናቸው ሊሆን እንደሚገባ የገለጹ ሲሆን በተለይም ባለሀብቶች፣ እስላማዊ ባንኮች፣ ሙስሊም ማህበረሰብ ከሸገር መጅሊስ ጎን እንዲቆም ጥሪያቸውን አቅርበዋል። የፌዴራል መጅሊሱም ከጎናቸው የሚቆም መሆኑን ገልጸዋል። የሸገር ከተማ መጅሊስ በኦሮሚያ ባህል ማዕከል ባካሄደው የጠቅላላ ጉባኤም የወቅፍ ፕሮጀክት መርሃ ግብር ላይ የፌዴራል መጅሊስ ፕሬዚዳንትን ጨምሮም ጥሪ የተደረገላቸው እንግዶች፣ የሸገርና የኦሮሚያ መጅሊስ አመራሮች፣ ሌሎችም እንግዶች መገኘታቸው ባልደረባችን አቴዳሚድ ያደረሰን ዘገባ ያመላክታል። አዲስ ከተማ ክፍለ ከተማ መጅሊስ ጠንካራ መሪ ለጠንካራ ተቋም በሚል መሪ ቃል በስሩ ለሚገኙ የወረዳ መጅሊስ አመራሮች የአቅም ማጎልበቻ ስልጠና ሰጠ። በአዲስ ክፍለ ከተማ ስልምና ጉዳዮች ምክር ቤት ጠንካራ መሪ ለጠንካራ ተቋም በሚል መሪ ቃል ለወረዳ መጅሊስ አመራሮች ስልጠና የሰጠው ትላንት ህዳር 14 2018 ዓ ሌት ነው። ስልጠናው ቀኑን ሙሉ እንደነበር የተገለጸ ሲሆን በስልጠና ፕሮግራሙ ላይ መልእክት ያስተላለፉት የአዲስ ከተማ ክፍለ ከተማ መጅሊስ ዋና ሰብሳቢ ስ አብደራዛቅ መሐመድ ለወረዳው መጅሊስ አመራሮች እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን አንድ ተቋም ብቁ የሆነ መሪ ማፍራት ካልቻለ ጠንካራ የሆነ ተቋም መስራት አይችልም፣ ወይም መፍጠር አይችልም ብለዋል። በመሆኑም ጠንካራ ተቋም ለመመስረት የተለያዩ ስልጠናዎችን መውሰድ አስፈላጊና የራስን አቁም ማጎልበትም አስፈላጊ መሆኑን የክፍለ ከተማው ከጠነከረ ደግሞም የወረዳ መጅሊስ ጠንካራ ይሆናሉ ማለታቸው ተገልጿል። በስልጠና መራህ ግብሩ ላይ የቡድን ስራ ጠቀሜታ፣ የጊዜ አጠቃቀም በሚል በኡስታዝ ነስሩ ሀይድር ስልጠና የተሰጠ ሲሆን የወረዳ መጅሊስ አባላትም በቡድን በቡድን በመሆን በወረዳዎች የተፈጠሩ ችግሮችና የመፍትሄ ሀሳቦች ከከተማው ከተማሩት በቡድን አሰራር ጋር በማገናኘት ጠንካራና ደካማ ጎነታቸውን መገምገማቸው ተገልጸዋል። ሌላኛው ስልጠና የመሪነት ሚና በሚል በዶክተር አሊ ሁሴን ስልጠና የተሰጠ ሲሆን አንድ ሰው መሪ ሆኖ እስከተቀመጠበት ድረስ የመሪነት ሚናውን መወጣት እንዳለበትም ያነሱት ዶክተር አሊ ሁሴን ከስልጠናው ተሳታፊዎች ጋር ጥያቄና መልስ እንዲሁም የውይይት ፕሮግራም ከተካሄደ በኋላም በስራ አስፈጻሚዎች የመዝጊያ ንግግር ተደርጎ የስልጠና መርሃ ግብሩ ተጠናቋል። የሐላባ ዞን ሙስሊም ተማሪዎች ህብረት አመታዊ የዳዋ ፕሮግራም በደማቅ ሁኔታ አካሄደም። በማእከላዊ ኢትዮጵያ ክልል በሐላባ ዞን ሙስሊም ተማሪዎች ህብረት አመታዊ ዳዋ ፕሮግራም በደማቅ ሁኔታ በትላንትናው እለት በሐላባ ሴራ አዳራሽ አካሂዷል። በለቱም የተለያዩ የክብር እንግዶች የተገኙ ሲሆን ኡስታዝ ሐጂ ሽፋ፣ የፌደራል መጅሊስ ለማ ምክር ቤት እና የሐላባ ተወካዮች ኡስታዝ ሼክ ሁሴን መሐመድ፣ እንዲሁም የሐላባ ዞን መጅሊስ ዋና ፕሬዝዳንት ኡስታዝ ሐጂ አብድልማሊክ ሐጂ አብድራህማን፣ የሐላባ ዞን መጅሊስ ዋና ጸሐፊ ኡስታዝ አብድልሐጂ ሐሚድ፣ የሐላባ ቆሊቶ ከተማ መጅሊስ ምክትል ሰብሳቢ ወጣት መኪ በደዊ እንዲሁም ከአዲስ አበባ የተጋበዙ ኡስታዝ መሐመድ ፈረጅን ጨምሮ ሌሎች እንግዶች ተገኝተዋል። በዝግጅቱ ላይ ዓመታዊ የዞኑ አጠቃላይ ትምህርት ቤቶች ሪፖርትና የፋይናንስ ሪፖርት የቀረበ ሲሆን ከአዲስ አበባ በተጋበዙ እንግድነት በተጋበዙት ኡስታዝ መሐመድ ፈረጅና ወጣቱ ዳኢ ሀምዛ ሺፍ አማካኝነት የዳዋ ፕሮግራሞች ተካሂደዋል። በፕሮግራሙ ማጠቃለያም በተለያየ መልኩ አስተዋጽኦ ላበረከቱ አካላቶች የሰርቲፊኬት መስጠትና በዞን ደረጃ የተሻለ ውጤት ላመጡ ተማሪዎችም የሜዳሊያና የሰርቲፊኬት ሽልማት እንደተበረከተላቸው ከደቡብ ስቱዲዮአችን የደረሰን መረጃ ያመላክታል። በደልታታ ሙሐመድ የተሰናዳው ሻኢድ መጽሐፍ ተመረቀ። በስልጤ ህዝብ ሰላማዊ ትግል ትልቅ አስተዋጽኦ ለነበራቸው የተባሉ ታጋዮች ታሪክን የሚዘክረው ሻይድ የተሰኘው መጽሐፍ ትላንት ህዳር 14 2018 ዓ.ም ዕለት በአዲስ አበባ ፒያሳ በሚገኘው ግራንድ ኤሊያና ሆቴል በድምቀት ተመርቋል። ከሰባት መቶ በላይ ገጾች አለው የተባለው መጽሐፉ በማህበረሰቡ ታሪክ ለአዲሱ ትውልድ በማስገንዘብ ታሪክ ታሪኩ የሀገር ታሪክ አካል እንዲሆን የሚያግዝ ነው የተባለ ሲሆን ምረቃ መርሃ ግብሩ ላይም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት ሼህ አብዱልካሪም ሼህ በድረድን፣ እንዲሁም የስልጤ ዞን ምክትል አስተዳዳሪ አቶ ሙበራ ከማልና የዞኑ ከፍተኛ ፕሬዚዳንት አቶ ነስሩ አለሙ፣ የህዝብ ተወካዮች ምክር ቤት አባል ዶክተር መሐመድ ሽኩርን ጨምሮ የታሪክ ምሁሮ ኢብራሂም ሞሎሸዋ የማህበረሰብ ትግል አሻራ ያላቸው ትልልቅ እንግዶ እንግዶች እንዲሁም በርካታ ጥረው የተገላቸው እንግዶች በተገኙበት ነው የመጽሐፉ ምርቃት መከናወኑ የተገለጸ። አብራችሁን ስለነበራችሁ ስለተከታተላችሁን፣ ምስጋናችንን እያቀረብን ለዛሬ የነበረን መረጃዎቻችን ይህን ይመስሉ ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር እንዲሆን እየተመኘን ወሰላሙ አሌይኩም ወራህመቱላ ወበረካቱ።